የሀገራት መሪዎች በሊቀ ጳጳስ ፖፕ ፍራንሲስ ስርዓተ ቀብር ላይ ሮም ገብተዋል። የዓለም ሀገራት መሪዎች በሮም ጳጳስ ፖፕ ፍራንሲስ ስርዓተ ቀብር ላይ ታድመዋል። ባለፈው ሰኞ በ88 ዓመታቸው ከዚህ ዓለም በሞት የተለዩት ፖፕ ፍራንሲስ ስርዓተ ቀብሩ በዛሬው ዕለት ተከናውኗል። ከምሳ ሰዓት ጀምሮ የተካሄደው ፕሮግራም አሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ የተለያዩ ሀገራት መሪዎችም በሥነ ስርዓቱ ላይ ታድመዋል። እንደ ቫቲካን መረጃ ከሆነ ሊቀ ጳጳሱ ካረፉበት ዕለት ጀምሮ ከ250 ሺህ በላይ ምዕመናን በስፍራው በመገኘት ተሰናብተዋል። ይህ የዓለማችን የካቶሊኩ ዋና መሪ እንደሆኑና በርካቶች የሚገልጹት በሰላም ዙሪያ በተለያዩ ማኅበራዊና ፖለቲካዊ ጉዳዮች ላይም ገብቶ ሰላም ለመፍጠር ሲሞክሩ እንደነበረ ጭምርም በሕይወት ዘመናቸው ታሪኮቻቸውን ለማጋራትም በርካቶቹ በሚዲያ ላይ ከዚህ በፊት ሲገልጹ ነበር። ፖፕ ፍራንሲስ ህልፈት በርካቶችን ሀዘን ውስጥ የከተተ በተለይ ለካቶሊክ እምነት ተከታዮች በዓለም ደረጃ ዋና መሪ ስለሆኑ ምን ያህል ሀዘን እንደፈጠረባቸውም ለማወቅ አያዳግትም በማለት የመረጃ ምንጮቻችንም እየገለጹ ይገኛሉ። ሚኬለኝ ከሚኬታቦርን ፎይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።